ሰላም ጤና ይስጥልን። የተከበራችሁ ና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን አዲስ መረጃ ወደ እናንተ ምናደርስበት ሰዓት ላይ ተገኝተናል። በቅድሚያም ዩቲዩብ ቻናላችን ሰብስክራይብ አድርጉ፣ መረጃችን ወደ እናንተ እናደርሳለን። በኢትዮጵያ የሎተሪ ሽልማት ታሪክ ግዙፉ የ50 ሚሊዮን ብር ሎተሪ እድለኛ ቁጥር ታወቀ። 1557385 ሆኖ የወጣው የ50 ሚሊዮን ብር እድል ጨምሮ በዛሬ ዕለት ባለእድለኞችን ሚሊዮነር የሚያደርጉ ቁጥሮች ወጥተዋል። እድለኞችም እየተፈለጉ ሲሆን ሁለቱ ባለድሎችም ታውቀዋል። የቀድሞው የኢትዮጵያ ብሔራዊ ሎተሪ አስተዳደር የአሁኑ የኢትዮጵያ ሎተሪ አገልግሎት ከ64 ዓመታት በፊት በ50 ሺህ ብር ብቻ የጀመረው የሎተሪ እድል ዛሬ ወደ 50 ሚሊዮን አሳድጎ የ50 ሚሊዮን ብር ባለ እድል የሚያደርገውን ቁጥር በኢትዮጵያ ሎተሪ አገልግሎት አዳራሽ ወጥቷል። በዚህ መሰረትም አንደኛ ዕጣ የሆነው የ50 ሚሊዮን ብር እድል አሸናፊ ቁጥር 15 57 785 ሆኖ ተመዝግበዋል። በሁለተኛ ዕጣ የ5 ሚሊዮን ብር አሸናፊ ቁጥር ደግሞ 3 3764 ሆኖ ወጥቷል። 3192133 የሎተሪ ቁጥር በሶስተኛ ዕጣ የ10 ሚሊዮን ብር አሸናፊ ቁጥር ሆኖ ሲወጣም 0391021 ደግሞ በአራተኛ ዕጣ የ9 ሚሊዮን ብር አሸናፊ ቁጥር ሆኗል። በዲጂታል መንገድ በኢትዮ ሎተሪ ይፋዊ ድረገጽ አማካኝነት ከቆረጡ ደንበኞች መካከልም ደግሞ የመጀመሪያ የሆነው ዕድል እድል በዘጠነኛ ዕጣ የ4 ሚሊዮን ብር ባለ እድል ሆኖ ሲመዘገብ አሸናፊ ቁጥር ደግሞ 54 97 27 አራት ሆኖ ወጥቷል። እጣው ከሚወጣበት ከኢትዮጵያ ሎተሪ አገልግሎት አዳራሽ በቀጥታ በተመዘገበው ስልክ ቁጥር ላይ በመደወልም ባለድለኛውን ማግኘት የተቻለ ሲሆን በዚህም መሰረት የአምቦ ከተማ ነዋሪ ሆኑት ዶክተር ደመቀ የእጣው አሸናፊ መሆናቸው ተበስሯል። ከዚህ በተጨማሪም የሚሊየን ሎተሪ በ11ኛ እጣ አሸናፊ ቁጥርም 5338402 እጣ ቁጥር በተመሳሳይ በዲጂታል ሎተሪ የተቆረጠ ሲሆን የ2 ሚሊዮን ብር ባለድልም ሆኗል። እጣው በወጣ በ ሰከንዶች ውስጥ የኢትዮጵያ ሎተሪ አገልግሎት ወደ ባለድሉ ስልክ የደወለ ሲሆን በቅርቡ ከውጭ ሀገር መምጣታቸውን የገለጹትና በገደብ አሰሳ ነዋሪ የሆኑት አቶ መሐመድ አማን ባለድል መሆናቸውም ታውቋል ነው የተባለው። በኢትዮጵያ ሎተሪ አገልግሎት አዳራሽ ከወጣውና በአንድ ጀንበር በርካቶችን ሚሊዮነር ያደረገው የሚሊዮን ሎተሪ እጣ አሸናፊዎች መካከል የዲጂታል ሎተሪ ቆረጡ አሸናፊዎች ወዲያውኑ ሲታወቁም፣ የወረቀት ሎተሪ ቆርጠው እጣ ወጣላቸው አሸናፊዎች እየተጠበቁ መሆኑን ተነግሯል። በሌላ መረጃችን ከንቲባዳ አንድ ሻበቤ በሰባ ሁለተኛው የዓለም ቁንጅና ውድድር ላይ በማሸነፍ የኢትዮጵያ ስም በዓለም መድረክ ከፍ ብሎ እንዲጠራ አላደረገችው የዓለም ቁንጅና አሸናፊ ወይም ሚስ ወርልድ ሀሴት ደረጀ ሽልማት አበርክተዋል። ከንቲባዋ ይህንን ሽልማት ያበረከቱትም ሀገርና ጥበብ ለኢትዮጵያ ማንሰራራት በሚል መሪ ሀሳብ በተዘጋጀው ከተማ አቀፍ የኪነ ጥበብ ባለሙያዎች ውይይት መድረክ ላይ እንደሆነም ተነግሯል። ኢትዮጵያ በሁሉም መስክ በዓለም መድረክ ላይ አሸናፊ መሆን እንደምትችል የሀሴት ደረጀ ምስክር ነው ሲሉም ተደምጠዋል። ሀሴት ውጫዊ ብቻ ሲሆን በርካታ ውስጣዊ ቁንጅናና ብቃት ስን ስላሳየችን ለብዙ ወጣቶችና ልጆች ይንችላለን ምሳሌ ሆናለች ብለዋል። በመድረኩ ላይ የአዲስ አበባ ቱሪዝምና የባህል አምባሳደር ሆና እንድትሰራም ተልዕኮ ተሰጥቷታል፣ ወይም ሹመት ተሰጥቷታል። የዓለም ቁንጅና አሸናፊ ወይም ሚስ ወርልድ ሀሴት ደረጀም ስለተደረገላት ሽልማትና ተልዕኮ አመስግናለች ነው የተባለው። ሌላው ደግሞ ደግሞ ኢትዮጵያን በአለም አደባባይ ቀናት በፊት ስማችን በአለም አደባባይ ከፍ አድርጋ ያስጠራችሁ ሀሴት ተመስገን ሳንጨርስ ቶማስ ታምራትና በምድሪቱ ቁጥር አንድ የሆነው አሜሪካንስ ጎት ታለንት የ25 ውድድር ላይ ቀርበው በአንጋፋው ዳኛ ሳይመን ካውል ዘቤስት አክቶፍ ዘይር ዘቤስት አክቶፍ ዘይር የተባለ ብቃታቸውን አሳይተዋል። በተለያዩ መድረኮች በሄዱበት ከየት ናችሁ ሲባሉ በኩራት ከኢትዮጵያ የሚሉት ባለድንቅ ተሰጥኦዎች ከቀናት በፊት በተካሄደው የ25 አሜሪካንስ ጎት ታለንት ውድድር ላይ ቶማስ ከታምራት እግሮች ላይ በመከረባበት አጥንት ያለው ሰው ያደርገዋል ተብሎ በማይታሰብ ፍጥነትና የተለያዩ የአክሮባት የጂምናስቲክ እንቅስቃሴዎችን በመድረኩ ባሳዩት አስገራሚ ችሎታ የተለየ ተሰጦ ካላዩ ካልተገረሙ በቀር ለአድናቆት የማይነሱት አራቱም ዳኞችና ና በአዳራሹ የታደሙት በሺዎች የሚቆጠሩ ታዳሚዎች ቆመው አስጨብጭበውላቸዋል። ኢትዮጵያ ሀገራቸውንም አስጠርተዋል። በአሜሪካን ጎታለንት ታሪክ እንዲህ አይነት ልዩ ተሰጦ ታይቶ እንደማይታወቅ የገለጸው ሳ ሳይመን በዚህ ውድድር ላይ የተካፈሉት ሁለቱ ኢትዮጵያውያን የ25 የተሰጦ ውድድር የመድረኩ ድምቀት እንደሚሆኑም ተናግረዋል። ሌሎቹም ዳኞች ባሳዩት አስደናቂ ትዕይንት መገረማቸውን ከገለጹ በኋላም አራቱም በአንድ ቃል ወደ ቀጣዩ ዙር እንዲሸጋገሩ ድምጻቸውን ሰጥተዋል። በዚህም የተመረጡት ብቻ የሚቀርቡበት በተመልካቾች ብዛትም በዝግጅት አይነትም የዓለማችን ቀዳሚ በሆነውና ወደ ፉክክሩ ለመግባት በሚደረጉ ማጣሪያዎች አሳማኝ ችሎታን ማሳየት ግድ በሆነው መድረክ ላይ ኢትዮጵያን የወከላችሁት ቶማ ስና ታምራት ወደ ቀጣዩ ዙር በማለፋችሁ እንኳን ደስ አላችሁ፣ ኮርተንባችኋል። በቀጣይም ለሚኖራችሁ መልካም እድል እንመኝላችኋለን የሚል መልእክት ከኢትዮጵያውያን ዘንድ እየጎረፈላቸው ይገኛል።